አለው ምናለኝ ፍጹ ሸክሚ ቀሎለኝ በሁኔታ ማትለካ አንተ ብቻ ምታስመካ በማይነገር ስጦታ በማይከፈል ውለታ በዘላለም በለልታ አዳገኝ

ሰሞኑን በአርሲ ክልል ላይ በተገደሉት የኦርቶዶክስ ተዋሕዶ ልጆች ሞት በጣም ነው ያዘንኩት። በጣም ነው ያዘንኩት። እስከ መቼ ነው የኦርቶዶክስ ተዋሕዶ ልጆች የሚገደሉት? አይበቃም! አይበቃም! እስከ መቼ ገዳዮች፣ የትኛውም እምነት፣ የትኛውም ሃይማኖት ተከታዮች ሁኑ፣ ሰው መግደል በእናንተ እምነትና በእናንተ ሃይማኖት ውስጥ ያጸድቃል ያጸድቃችኋል? መንግስት፣ የጸጥታ አካላት፣ የህግ ሰዎች ለምንድነው የማታስቆሙት? ይቺ ተዋህዶ ቤተክርስቲያን ምን ስላጥፋች? ምን አደረገች? ኢትዮጵያ እንደ ሀገር ሀገሩን እንድትቀጥል ስለ ፍቅር፣ ስለ ሰላም፣ ስለ አንድነት ከመስበክ ውጪ ምን አድርጋ ምን አጥፍታ? አባቶች ለምንድነው ዝም የምትሉት? ለምንድን ነው ድምፅም የማትሆኑት? ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድን ነው ዝም የምትሉት? ለምንድን ነው ለሚመለከተው አካል አቤትም ማትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናቸው ያላችሁት? ለምንድነው ድምፅ ማትሆኑት? ለምንድነው ዝም የምትሉት? ይህኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይቻላል? እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምፁን? የመንግስት አካላት ጋር እንዲደርስ ውጡና ድምፁን? መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። ተዋናይት ትዕግስት ግርማ እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይ ይገረም ደጀን ይባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይት ሸዊት ከበደ ባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ተዋናይት ቅድስት ገብረስላሴ ስላሴ ይባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተ ክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ቤተ ክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ ይቃወማለሁ። ሃይማኖታችን ተከብሮ ያለ ማንም ጣልቃ ገብነት በራሷ ዶግማና ቀኖና እየተመራች ክብሯ ከፍ እንዳለ በትላንቱ ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖዶስንም ውሳኔ አከብራለሁ። እናንተም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተ ክርስቲያንን እንጠብቅ። የቀደሙ እናቶችና አባቶችን መንገድ በጽናት እከተላለሁ። ልክ እንደ ነነዌ ሰዎች አምላካችን በንስሐ እንዲቀበለን በጸሎት እተጋለሁ። ሀገርን ከዘመን ዘመን ያሻገረች ቤተ ክርስቲያንን ክብርና ልዕልና መንግሥት እንዲያስጠብቅልን ጠይቃለሁ።